በዚህ ቻናል ውብ አስደናቂና እንዲሁም አስተማሪ ፍቅር ታሪኮች በጥሩ ዝግጅት ለእናንተ ይቀርባሉ። ሳብስክራይብ ላይክና ሼር በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ሰላም፣ ፍቅር፣ ጤና በእያላችሁበት ይሁን። ወደ ታሪኩ እንደ አብርሃም እንደተመረቀ ስራ የመፈለግ ጉልበቱን በክረምቱ ጨረሰና መስከረም ላይ ከቤት መውጣት አስጠላው። ተዟዝሮ ባየው ነገር ባንዴ ተስፋ ቆረጠ። አርፍዶ ከመኝቶ ይነሳል። ለምሳ ሰዓት የቀረበ ቁርስ ይመገብና ተመልሶ ወደ መኝቶ ይሄዳል። ከዛም አልጋው ላይ እንዳለ ሞባይሉን ሲነካካ ይውላል። አንዳንድ ጓደኞቹን ማግኘት ቢፈልግም እንኳን ለዚህ የሚሆን ሳንቲም እቤት መጠየቅ ያሳቅቀዋል። ታዲያ ታዲያ እናቱ ተኝቶ አድሮ ተኝቶ ማሉ በጣም ያሳስባቸዋል። አምስት ዓመት ተምሮ እቤት ቁጭ ሲል ጭንቅላቱ ይነካብኝ ሆን ሲሉ ስጋት ያድርባቸዋል። እንደምንም ካስቤዛ የተረፈቻቸውን ገንዘብ እስኪወጣ በልናና ይሰጡታል ተኝተየዋልክ ይዋልክ ስራው እንደው ያለህበት አይመጣ ይሉታል። አንድ ቀን ከእናቱ የተቀበለውን ትንሽ ገንዘብ ይዞ ከቤት ወጣ። ወዴት እንደሚሄድና የትኛው ጓደኛው ጋር እንደሚደውል አመነታ። ምን ብዬ ነው ዛሬ መደውልላችሁ አለ። ከዛም ሁሉንም ነገር ተውና አንድ ኢንተርኔት ያለው ካፌ ቁጭ ብሎ ብዙ ሰዓቱን ገድሎ ወደ ቤት ተመለሰ። እቤት ተኝቶ ከመዋል በጣም የተሻለ ሆኖ አገኘው። ልክ በማግስቱ ብዙ ፈልጎ የሰለቸውን ስራ እንደገና ማስታወቂያ ለማየት በጠዋት ተነስቶ ወጣ። ታክሲ መያዣው ጋር ሲደርስ አምስት ያህል ሰዎች ቆመው ታክሲ እየጠበቁ ነው። አንድ ታክሲ መጣና ፊት ለፊታቸው ቆመ። አንዲት ወጣትና አንድ አዛውንት ሰው ሁለቱም ለመሳፈር ወደ ታክሲዋ ተንደረደሩ። ወጣቷ ታክሲዋ ጋር ቀድማ ብትገኝም የይሉኝታ ይዟት ለአዛውንቱ ቅድሚያ ሰጠቻቸው። የአንድ ሰው ወንበር ብቻ ስለነበር አመስግነው ተሳፍረው ሄዱ። ወጣቷ ሌላ ታክሲ መጠበቅ ጀመረች። ነገር ግን በጥቂት ደቂቃዎች ውስጥ ታክሲ ጠባቂው እየበዛ ሄዶ ቦታው በሰው ሞላ። ወጣቷም ከበዛው ሰው ጋር አብራ መጠበቅ ጀመረች። አብራም ከሌሎቹ አንጻር እሱ የሚረፍድበት ስራ የለውም። ሳይጋፋ ታክሲ አግኝቶ ለመሄድ ፈንጠር ብሎ መጠበቅ ጀመረ። አብርሃም እዛ በቆመባቸው ደቂቃዎች ውስጥ አንድ ታክሲ ሲመጣ ሰው ያለምንም ይሉኝታ አንዱ ሌላኛውን በክርኑ እየገፋ ተንጠላጥሎ ይገባል። ያቺ ለአዛውንቱ ቅድሜ የሰጠችው ወጣት ግን ወይ እንደሌላዋ አትጋፋ፣ ወይ እድሉን አግኝታ አልተሳፈረች። ታክሲ በመጣ ቁጥር ትጠጋለች፣ ከኋላዋ እየመጡ ወደ ዳር እየገፈትሯ ታልፎ ይገባሉ። አብርሃም እንደዛ ስትሆን ዝም ብሎ እያያት ነበር። አስሬ ሰአቷ አንተ በሚገፈትሩ ሰዎች ትበሳጫለች። መጨረሻ ላይ ፈንጠር ብላ ለብቻዋ ቆማ መጠበቅ ጀመረች። አብርሃም ትኩረቱን ስባው መጨረሻዋን ያለው ብሎ ቆሞ ዝም ብሎ ይመለከታት ነበር። በኋላም ከብዙ ጥበቃ በኋላ አንድ ታክሲ የተሰበሰበውን ሰው ሁሉ አልፎ መጥቶ አጠገቧ ቆመና አስገባት ታክሲው የአንድ ሰው ቦታ ብቻ ስለነበረው እሷን እንዳሳፈረ አልፎ ሄደ። አብርሃም ልጅቷ ከሄደች በኋላ እሱም ተቀላቅሎ ታክሲ ሲመጣ አብሮ መጋፋት ጀመረ። የዛን ቀን የተለያዩ ቦታዎች ሲንቀሳቀሱ ውሎ ወደ ቤት መጣ። ቀኑ ሳያስበው መሸለት። በማግስቱም በጠዋት ተነስቶ ታክሲ መያዣው ጋር ሄደ። አሁንም በጣት ከሚቆጠሩ ታክሲ ከሚጠብቁ ሰዎች ውስጥ የትላንትናዋ ልጅ ቆማለች። እሱም ቆሞ መጠበቅ ጀመረ። ዓይኑ እየደጋገመ እሷ ላይ ይመላለሳል። እናም ልጅቷ ድንገት ዞር ስትል አይን ላይን ተያዩ። ከዛ በኋላ እሷም እያየኘውን ብላ ስታየው እሱም ሲያያት በተደጋጋሚ ይገጣጠሙ ነበር። ከዛም አይኗን መልሳ ታክሲ ወደሚመጣበት አቅጣጫ መመልከት ጀመረች። ሁለት ታክሲዎች ተከታትለው መጡና ያሉትን ሰዎች ይዘው ሲሄዱ፣ አብራም ብቻ ቀራ። ልጅቷም ገብታ ሄዳለች። ወዲያው ግን በጥቂት ደቂቃዎች ውስጥ እንደተለመደው ታክሲ ጠባቂው ቦታው ሞላው። አብርሃም ልጅቷ እንደዚህ በየቀኑ ታክሲ እንደምትጠብቅ ከተረዳ በኋላ ለተከታታይ ቀናት ልክ ስራ እንዳለበት ሰው ብጠዋት እየተነሳ ወደ ታክሲ መያዣው ጋር ሄዶ ይቆማል። ልጅቷም ትመጣና ታክሲ ትጠብቃለች። ብዙ ጊዜ አብሯት ታክሲ ለመሳፈር ጥረት ቢያደርግም ሊሳካለት አልቻለም ነበር። ሁለቱም ደጋግመው ከመተያየታቸው የተነሳ ባይናቸው በደንብ ተዋወቁ እሷም ለምዶባት አይኗን ወደ እሱ አቅጣጫ ጣል ታደርጋለች እሱም ፈልጎ ያታል አብርሃም አንድ ቀን ግን ተሳክቶለት እንደምንም ተጋፍቶ አብሯት አንድ ታክሲ ተሳፈረ እሷ ፊት ለፊት አካባቢ ተቀመጠች እሱ ከኋላ ወንበር ላይ ተቀመጠ ረዳቱ ይሳ መቀበል ሲጀምር አብርሃም ልጅቷ የት እንደምትል ለመስማት በንቃት ተከታተለ ልክ እንደሰማት ተረጋግቶ ጉጭ አለ ልጅቷ ያለችው ቦታ ወረደች አብርሃምም ተከትሏት ወረደ። ልጅቷ ከወረደች በኋላ አንድ መቶ ሜትር የሚሆን በእግሯ ሄደች። አብርሃም ተከተላት። ከዛም አንድ ትልቅ ህንፃ ውስጥ ገባች። የመስሪያ ቤቱን ስማየውና እሷም ዞር ብላ ስታየው ታጥፎ ተመለሰ። ከዛን ቀን በኋላ አብርሃም ልጅቷ ሱስ ሆነችበት። በጠዋት ሄዶ ልጅቷን ባይኑ መቀበልና እስከ ታክሲ መውረጃዋ ድረስ መሸኘት ስራው አደረገው። የአብርሃም በጠዋት እየተነሳ ከቤት መውጣት ለእናቱ እንግዳ ነገር ነበር። አንዳች የጀመረው ሱስ፣ አለዚያም ቁማር ያለመሰላቸው። በዛ ላይ ከዚህ በፊት ገንዘብ እስከሚሰጡት የሚጠብቀውን ያህል አሁን ጠይቆ ይቀበላቸዋል። ምክንያቱን አጥብቀው ጠየቁት። ሙሉ ለሙሉ ስራ ወደ መፈለጌ ተመልሻለሁ አላቸው። የየቀኑ የታክሲ ወጪው ቢበዛባቸውም መንቀሳቀሱን አልጠሉትም። አብርሃም ሁሌም ልጅቷን ቀድሟት ነው የሚገኘው። እሷን መጣች አልመጣች እያለ ሲጠባበቅ የሚሰማው ጉጉት በራሱ የሆነ ልዩ ስሜት ይፈጥርበታል። አንዳንድ ቀን ከስንት አንዴ ስታረፍድ አይኑን ባስኪያቀር ድረስ መምጫ አቅጣጫዋ ላይ ያተኩራል። ልቡ ይበልጥ ይሰቀላል። ልጅቷ ሁሌም መምጣቷ እንዳዲስ ያጓጓዋል። የሥራ ማጣት ምሬቱን ሁሉ ረስቶ ሙሉ ሐሳቡ ልጅቷ ላይ ሆነ። ሊያናገራት ይፈልጋል፣ ግን ደግሞ ሥራ ማጣቱ ባዶኪስ መሆኑ በራስ መተማመኑን አጠፋበት። ወይ አርፏ አልተቀመጠ ወያላናገራት እናት ሁኔ ታክሲ እያስቸገረ መስሪያ ቤቷ ድረስ ከኋላ እየተከተላት ሸኝቷት ይመለሳል። አንድ ቀን ጠዋት እንደተለመደው ቆሞ እየጠበቃት ነበር። አረፈደች። ደግሞ እንደዛን ቀን በጣም አርፍዳ አታቅም። ዛሬማ ቀርታ መሆን አለበት አለ። እንደዛም ብሎ ግን መቅረቷን አምኖ ወደ ቤት መመለስ አልሆነለትም። እዛው ቆሞ አሁንም በተስፋ መጠበቁን ቀጠለ። ነገር ግን ድንገት እየመጣች ሲመለከታት ስሜቱ ተደበላለቀ። ልክ ሲያያት እስከ ዛሬ ለብሳ አይቷት የማያውቀውን እጅግ የሚያምር ቀሚስ፣ ቤል ጫማ አድርጋለች። ጸጉሯን በልዩ ሁኔታ ተሰርታለች። ውበቷ በብዙ እጥፍ ጨመረበት። ደስታ ይሉት ጭንቀት፣ ስሜቱ ተደበላለቀ። ዛሬማ ወደ መስሪያ ቤት አይደለም የምትሄደው ሲል ቅናት ሸነቆጠው። በአንድ ታክሲ ለመሳፈር ራሱን አዘጋጀ። የሥራ መግቢያ ሰዓት አልፎ ስለነበር ብዙም ሰው አልነበረም። አብርሃም እድለኛ ሆኖ አብሯት ገባ። ከኋላውም በሬዲዮ ሲቀመጥ እንደተለመደው በአይኗ ገርመም አደረገችው። ልጅቷ ከዚህ በፊት የምትወርድበት ቦታ ወርዳ ወደ ስራ ቦታዋ ማቅናት ጀመረች። አብርሃም በቃ ፕሮግራሟ የራት ነው ማለት ነው ሲላስበና አሁንም ቅናት ብግን አደረገው። ልጅቷ የዛን ቀን ከታክሲ እንደወረደች አንዴ ዞራ ተመለከተችው። አብርሃምም ከታክሲ ወርዶ ስለነበር ቆሞ እየተመለከታት ነው። አይታው ፈጠን ፈጠን እያለች ስትራመድ ድንገት ያደረገችው ይልጫማ ቁርጭምጭሚቷን እንደያዘ እጥፋ አለ። ልጅቷ እሪቷን አቅልጣው መሬቱን ተመርኩዛ ጉጫለች። በቅርቧ ያለው አብርሃም ስለነበር ፈጠን ብሎ ሄዶ ከመሬት ላይ ያነሳት። ልጅቷ እግሬ ተሰብሯል ስትል እምቧ ፊቷን አራሰው። አብርሃም ከሌሎች ሰዎች ጋር ሆኖ አቅፏት ከመንገዱ ወደ ዳር አደረጓት። ከተሰበሰበው ውስጥ የሕክምና እውቀት ያለ የሚመስል ሰው ፈጽሞ በእጅ ሳይነካ ሐኪም ቤት መሄድ አለባት ሲል ሐሳብ ሰጣ። ልጅቷ በዛ ስቃይ ውስጥ ሆና እንደምንም ሞባይሏን አውጥታ አደወለች። ከመስሪያ ቤቷ በቅርበት ስለነበረች ባልደረቦቿ በጥቂት ደቂቃዎች ውስጥ መጥተው ቦታውን አጨናነቁት። አብርሃም ቆሞ ቀረ። እሱን ማንም ያስተዋለው አልነበረም። ልጅቷን በመስሪያ ቤቱ ሰርቪስ ይዟት እዛው አቅራቢያ ወዳለ ሐኪም ቤት ወሰዷት። አብርሃም ራቅ ብሎ ተከትሏቸው ገባ። ልጅቷ ዶክተሩ ጋ ገብታ ስትወጣ አብራት የነበረችው ጓደኛዋ ወለምታ ነው፣ ግን ለማንኛውም ራጅ መነሳት አለባት ተብሏል ስትል አብርሃም ሰማት። አብርሃም በጸጸት ወደ ቤቱ ተመለሰ። ልጅቷ ለአንድ ሳምንት ጠፋች። እንዳመማት እርግጠኛ ሆነ፣ ግን ምንም ማድረግ አልቻለም። ልጅቷ ለአንድ ሳምንት ብጠፋም በእያንዳንዱ ጠዋት አንድም ቀን ታክሲ መሳፈሪያው ጋር ሳይጠብቃት ቀርቶ አያውቅም። ከዛ በኋላ ደርሶ ምን እንደሚያማርረው ለራሱ አይገባውም። ለስንት ጊዜ ችሎት የኖረውን ኑሮ ድንገት መቀበል ያቅተዋል። የዛን ቀን ባልደረቦቿ ባይመጡና እሷ ሐኪም ቤት ወስዷት ቢሆን የካርድ ማውጫ እንኳን በኪሱ ገንዘብ እንዳልነበረ ሲያስበው ውርደት ነበር ይላል። ታዲያ እንዴት ነው በዚህ ሁኔታ እንደ ሰው ማውራት እንኳን የሚቻለው ይላል። ልክ በሳምንቷ ልጅቷ እዛው ታክሲ መጠበቂያው ጋር መጣች አብርሃም በስስት ተመለከታት። ልጅቷ ግን ፊቷን ከስክሳ ገላምጦ አልፏ እንደ ሌላው ቀን ሁሉ ታክሲ መጠብቋን ቀጠለች። እንደምንም ራሱን አደፋፍሮ ተጠጋትና አሁን ተሻለሽ አይደል አላት። ልጅቷ ግን ጭራሽ ወደ ሱም ሳታይ አይመለከትም አለችው። እሺ በጣም ይቅርታ አላት። አልመለሰችለትም። ታክሲ መጣና ገባች። አብርሃምም ተጋፍቶ ተከትሎ አትገባ መውረጅ ዋጋ ስትደርስ ወራጅ አለ አለች። ታክሲው ሲቆም አብርሃምም ተከትሎ አትወረደ ጥቂት ከኋላዋ እንደሄደ ልጅቷ ድንገት ዙራ ቆመችና ለምንድነው የምትከተለኝ አለችው? ልሸኝሽ አላት። ስራ የለህም አለችው። እረ ረኬት መጥቶ የው ስድስት ወር ሊሆነኝ ነው መፈለግ ከጀመርኩ አላት። እንደዛ ብሎ ቀልድ አይሉት ቁም ነገር ደበላለቀባት። ይህኔ ልጅቷ በቁጣዋ መቆየት አልቻለችም። ሳቋ ከንፈሯ ላይ ደርሶ ተመለሰ። እናሻሁን እኔ ሰው ከኋላ ሲሄድ ያስጨንቀኛል አለችው። እንደዛ ከሆነ መለሳለሁ ብሎ እጁን ለሰላምታ እየዘረጋ አብርሃም እባላለሁ አላት። ለዘረጋው እጁ እጇን ሳሰጠው እሺ ብላው ዝም አለችው። ያንቺንም ብትነግሪኝ ደስ ይለኛል አላት። አይ አይጠቅመም አለችው። ይጠቅምሻል ብዬ አይደለም የኔን የነገርኩሽ አላት። ልጅቷ አመነታች የእናት እባላለሁ ካለች በኋላ ስራ እየረፈደብኝ ነው ብላው በፍጥነት ሄደች ያ ቀን ለአብርሃም ትልቅ እርምጃ ነበር ደስ እያለው ወደ ቤት ተመለሰ ልክ በማግሱ እንደዛው ቀደም ብሎ ተገኝቶ ጠበቃት የእናት መጣች በአይኗ ሰላም ብላው አልፋው ቆመች ቀስ ብሎ ተጠጋትና ትላንት ስለተዋወቅን በጣም ደስ ብሎኛል አላት። አይኗን የታክሲው መምጫ ላይ እንዳተኮረች እሽ አለችው። ታክሲ መጥቶ ከመግባቷ በፊት እየቸኮለ ስልክሽ ቢኖረኝ ደስ ይለኛል አላት። ይቅርብህ አይጠቅምህም አለችው። ቶሎ ቶሎ እየደወልኩ አላስቸግርሽም አላት። ለእሱ አይደለም አለችው። እና ታዲያ አላት። በቃ እንደዚሁ አለችው። ለማንኛውም ንገሪኝ አለና ሞባይሉን እጇ ላይ ያደረገላት የእናት እያመነታች ስልኳን ጻፈችለት አብርሃም ከሌላ ደስታ ወደ ሌላ ደስታ ተሸጋገረ አሁን ለተመለከተው ሰው ከቀናት በፊት እንደዛ ሲማረር የነበረ አይመስልም ነበር አብርሃም እና የእናት በስልክ ማውራት ጀመሩ እሷ በአንድ ተቋም ውስጥ እንደምትሰራ ነገረችው። እሱ ግን ኮምፒውተር ኢንጂነሪንግ እንደተመረቀና ስራ እየፈለገ እንዳለ ነገራት አምስት ዓመት ተምሮ አመቱ ያለ ስራ ግማሽ ላይ ሊደርስ እንደሆነ በማዘን ነገራት። አንዳንድ ጉዳዮችን ሲወያዩ በሀሳብ እየተቀራረቡ መጡ። ስራውን በተመለከተ እስኪ እኔም የወጣ ማስታወቂያ ካየሁ እነግርሃለሁ አለችው። አብርሃም ከናት ጋር ይበልጥ ባወራ ቁጥር ፍቅሩ እየጸናበት መጣ። የእሱ አቀራረብ ደግሞ የንጹሕ ጓደኝነት አይነት ነበር። በስልክ ለብዙ ጊዜ ያወሩ። ከበርካታ የጊዜ አለመመቻቸት በኋላ አንድ ቀን ተገናኙ። ቁጭ ብለው ስለ ተለያዩ ነገሮች ሲያወሩ ቆዩ። አብርሃም ከብዙ ቀጠሮች በኋላ ስላገኛት የዛን ቀን የልቡን ነግሯ ትፎይ ማለት ፈለገ። በጨዋታቸው መሃል የእናት አንድ ነገር ልነግርሽ እፈልጋለሁ አላት። ምን ሊሆን እንደሚችል በመገመት ልቧ እየፈራ ምንድን ነው አለችው። አብርሃምም ጓደኛ እንድትሆኝ ይፈልጋሉ አላት። እንዳልገባት ሁሉ ጓደኞችን ማኮነን አለችው። እወድሻለሁ አላት። የእናት የገመተችው ነገር ቢሆንም ካንደበቱ ስትሰማው የበለጠ ደነገጠች። እንዴት ብላ እንደምትመልስለት ትንሽ አሰበችና አሁን ምን እንደምል አላቅም፣ ግን እንዳትጎዳ ላሳስበ እፈልጋለሁ። እኔ ፍቅረኛ አለኝ፣ እንደውም አሁን ሲሪየስ ሪሌሽንሺፕ ላይ ነን አለችው ለንግግሯ በጣም እየተጠነቀቀች። አብርሃም አንዲት ተመርቃ አንድ አመት በስራ ላይ ያሳለፈች ልጅ ምናልባት ጓደኛ ሊኖራት ይችል ይሆናል ብሎ ራሱን አለማዘጋጀቱ ነገሩን ለመቀበል ተቸገረ። ወዲያው በዝምታ ተዋጠ። ምንም ነገር ሳይናገር ደቂቃዎች ሄዱ። የእናት ጭንቀቱ ወደ እሷም የተጋባባት መሰላት። እሺ ተጫወት እንጂ አለችው። አብርሃም ግን ከዛ በኋላ ወሬ ሁሉ ጠፋበት። የእናት ትካዚ አስጨነቃት። ምናልባት ሳላውቀው ለዚህ አይነት ስሜት ገፋፍቼ ከሆነም በጣም ይቅርታ ልቹ ባዘኔታ፣ አብርሃም ችግር የለም አላት። የዛን ቀን በዚህ ሁኔታ ወደ የቤታቸው ሄዱ። ከዛ በኋላ አብርሃም እንደ በፊቱ ቶሎ ቶሎ መደወል ተወ። በጣም ካለፈ አልፎ ብቻ ደውሎ ሰላም ይላታል። የእናትም የዛኑ ያክል ቆይቶ ሲደውል ስልክ የማታነሳበት ጊዜ እየበዛ መጣ። ከዛ በኋላ አብርሃም ምንም እንኳን መውደዱ እንዳለ ቢሆንም የከረረው እየረገበለት ከትካዜው እየተመለሰ መጣ። ከእናት ጋር በነጻነት ያወራሉ። ያማክራታል። የእውነትም ጥሩ ንጹህ ጓደኞች ሆኑ። ጊዜ ሲያገኙም በጣም አልፎ አልፎ መገናኘት ጀመሩ። ግንኙነታቸው ለእናት ንጹህ ጓደኝነት ይሁን እንጂ ለአብርሃም ግን አሁንም ያይኑ ረሃብ ነች። ስለ ወደፊቱ ሲያስብ ከእሷ መራቅን ይፈራል። ከፍቅረኛዋ ጋር በቅርቡ አብረው ሊኖሩ ማሰባቸውን ስትነግረው ይበልጥ አሳሳችው። የመጨረሻው ቀን ደርሶ ባሏ ካይኑ ስር እስከሚያረቃት ድረስ ከእሷ ስር አለመጥፋቱን መረጠ። ይህንን ስሜቱን ግን የእናት ፈጽሞ እንድታውቅበት አላደረገም። በስልክም ሆነ በአካል ሲገናኙ እሷ የምትሰማው በቀልድና ቁም ነገር የተሞላው ወሬውን ብቻ ነው። የእናት ከፍቅረኛዋ ጋር የተገናኙት ሁለተኛ ዓመት ተማሪ እያለች ነበር። አንድ ላይ ሶስት ዓመት አስቆጥረዋል። በእሷና በፍቅረኛዋ መሃል እስከ ዛሬ ችሎ የኖረችው አንዳንድ ነገር አለ። አሁን ግን አብረን ከመኖራችን በፊት መስተካከል አለባቸው በማለቷ ጭቅጭቅ ውስጥ መግባት ጀምረዋል። ፍቅረኛዋ ከመቼ ጀምሮ ነው ሲል ይቀያየማሉ። ከዛም ሊቀጣት ይፈልግና ድምፁን ያጠፋባታል። የእናት በዚህ የፍቅረኛዋ ድርጊት ትናደዳለች። ይህኔ የተፈጠረውን ለመርሳት የምትሞክረው አብርሃም ጋር በመደወል ነው። ያላትን የተሰማትን ሁሉ ለአብርሃም ተነግሯለች። አብርሃምም ጆሮ ሰጥቶ ይሰማታል። በአንዳንድ ጉዳይ ላይ እሷን ማስተካከል ያለባትን ነገር ይነግራታል። ፍቅረኛዋ ላይ የምታልፋቸው አንዳንድ ነገሮች አሁን ጎልቶ ይታዩ አስጀመር። በዚህም ፍቅረኛዋ ባስቀየማት ቁጥር የእናት ከፍቅረኛዋ ባሪ ይልቅ በአብርሃም ባህሪ እየተሳበች መጣች። ካለፈ አልፎም ቢሆን ከእሱ ጋር ስትሆን ደስ ይላታል። ለትምህርቱ በከፈለው ዋጋ ልክ ያሰበው ነገር ሁሉ እንዳለመሆኑ ከፊቱ ላይ ሐዘን አለማየቷ ጽናቱ ያስገርማታል። እንደምንም ብሎ ስራ አግኝቶ እናቱን የመርዳት ምኞቱ እንዲሳካለት በልቧ ትጸልይለታለች። ከዚህ በፊት እንደምታደርገው ሁሉ አንድ ቀንም ቴሌ በርከት ያሉ ሰዎችን ለመቅጠር ማስታወቂያ ማውጣቱን ሰማችና ለአብርሃም ነገረችው አብርሃም ሄዶ ተመዘገበ አንድ ቀን የእናት ፍቅረኛዋ እየወፈርሽ ነው ስፖርት መስራት አለብሽ አላት ከዚህ በፊት እንደ ቀልድ አድርጎ ብሏት ያውቃል ያኔ ስቃ አልፏለች አሁን ግን አምርራ ከዚህ በኋላ ደግመ እንደዚህ እንዳትለኝ አለችው እኔ ለራስሽ ነው አላት ለራስሽ ነው ማለት ምን ማለት ነው አለችው እየወፈርሽ ነው አላት ደግሞ ቀጭን ዋጋ መሄድ ትችላለህ አለችው ከፈቀድሽልኝ በደስታ አላት እየቀለደ የእናት ግን ቀልድ አድርጋ አልወሰደችውም ቡርሷን ይዛ ወደ ቤቷ ልትሄድ ተነስታ መንገድ ጀመረች። ፍቅረኛዋ ቆይ እስኪ እያለ ተከተላት። ዞራ ሳታየው ቤቷ ደረሰች። አቤት ሄዳ መስተወት ፊት ቆማ እየተዟዟረች ራሷን ተመለከተች። እውነት ነው እየወፈረች ነው። በፍቅረኛዋ ይበልጥ ተናደደች። ማታ ደውሎ ይቅርታ ይጠይቀኛል ብላ ስታስብ ሳይደውልላት ቀራ። እሷ እሱ ይደውልልኝ ስትል እሱም እንደከዚህ በፊቱ ትደውልልኛለች ብሎ ሲጠብቅ በእልህ እየተራራቁ መጡ። በዚህም መሃል ደግሞ የእናትና አብርሃም ቶሎ ቶሎ ይገናኙ ነበር። መደበኛ ጓደኝነታቸው አንድ ደረጃ ሲያድግ ሁለቱም ይታወቃቸው ነበር። ለምሳሌ ቶሎ ቶሎ ይደዋወላሉ። አሁን እሱ ብቻ ሳይሆን እሷም ትደውልለታለች። አንድ ቀን የናት ፍቅረኛ ከስራ ስትወጣ ጠብቆ ከሌላ ሴት ጋር እንድታይ ሆኖ በፊት ለፊቱ አለፈ። የዛን ቀን የሁለቱ የመጨረሻቸው ሆነ። እንዳሰበው ለምን እንዲያደረግ ብላም አልደወለችለትም። ከሆነ ጊዜ በኋላ ግን ተማጽኖውን አሽጎደጎደላት። መልስ አልሰጠችውም። አብርሃም ቴሌ የተመዘገበውን የስራ ማስታወቂያ ተፈትኖ አለፈ። ማለፉን ከእናቱ በፊት ደውሎ የነገራት ሌናት ነበር። ማስታወቂያውን አይታ የነገረችው እሷ ስለነበረች ባለ ውለቱ አደረጋት። ልክ በመጀመሪያ ደሞዙ ሊጋብዛት ቀጠሮ ያዙ። ደሞዝ ሲደርስ ቀጠሮ በያዙበት ዕለት ያኔ ጫማዋ የጣላት ቀን ለብሰው የነበረውን ቀሚስ አድርጋ መጣች። አብርሃም ፈተና ላይ ሲወድቅ ተሰማው። ተያይዘው አንድ ሬስቶራንት ገቡና ቁጭ አሉ። አብርሃም በአንድ በኩል ይወዳታል፣ በሌላ በኩል ህይወቱ እንዲረበሽ አልፈለገም። እናም ንጹህ ጓደኝነታቸውን በጠበቀ መልኩ ተገባብሶ እንደሚለያዩ አሰበ። ቁጭ ካሉ በኋላ ዛሬ ደግሞ ልጅ ሆነሻል አላት። አቃሉ አለች አመሰግናለሁ ቀረ ማለት ነው አላት። እንደ ሩቅ ሰው ምስጋና ትፈልጋለህ አለችው። ቆይ ግን እንደምንገናኝ ለፍቅረኛሽ ነግረሽዋል? አላት። እስኪ ሱንቶ አለችው። ምን ነው? አላት። ሶስት ሶ ሪያል ፎን ብለህ ነው አለችው። ምን ከሆነ ሲል በጥያቄ ተመለከታት። የእናት ከተለያየን አለችው። እንዴት በምን ምክንያት? አላት። የእናትን ባጭሩ ከሌላ ሴት ጋር አየሁት አለችውና አሁን እሱን ተወና የተገናኘንበትን እናክብር አለችው። አብርሃም ሰው በተፈጥሮ ራስ ወዳድ ነው የሚለውን ያምነው። ከፍቅረኛዬ ጋር ተለያየን ስትለው የተሰማውን ጥልቅ ደስታ ሲያስበው ነበር። ወደ የቤታቸው ሊሰነባበቱ ሲሉ ጉንጯ ላይ ጥብቅ አድርጎ ሳማት፣ እሷም አቅፋሳ መቹም። ሁለቱም ለሶስተኛ ጊዜ ሲጠቃቀፉ የአሁኑ መሳሳማቸው ከጉንጫ ያለፈ ነበር። አብርሃም እና የናት ፍቅረኛ ሞች ሆኑ። አብርሃም ስራም ሚስትን በተመሳሳይ ጊዜ የታደልኩ እኔ ብቻ መሆን አለብኝ ሲል ከተጋቡም በኋላ ዛሬም ድረስ ሁኔታውን በደስ ያሳውሰዋል።